አሰላም ዐለይኩም ወረሐመቱላሂ ወበረካቱ። ሰላም ደህና ናችሁ? ደሻናለ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ሰሞኑን እንግዲህ ተጠፋፍተናል፣ ያው በስራ ብዛት ምክንያት እንግዲህ ቪዲዮ እየሰራሁላችሁ አይደለም ማለት ነው። እንሻላ በቅርብ እንግዲህ ወደነበረው ስራ የመለስ ይሆናል፣ ያ ማለት ቪዲዮዎችንም የመለቅላችሁ ይሆናል ማለት ነው። ለማንኛውም ለዛሬ ያስኩላችሁ እንግዲህ በውቢቷ ኮምቦልቻ ከተማ ላይ ቦታ መግዛት ለምትፈልጉ አሪፍ አሪፍ የሆኑ ቦታዎችን የማሳያችሁ ነው የሚሆነው ከነ ዋጋዎቻቸው ጭምር ማለት ነው። ውድ ተመልካቾች ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ቦታዎቹ ሙሉ የማቀርብላችሁ ቦታዎቹ የሚገኙት እንግዲህ ከዩኒቨርስቲው አለፍ ብሎ የጨፌ መሰንዲህ የሚባለው አካባቢ ላይ የሚገኙ ህጋዊ የሆኑ ካርታና ፕላን ያላቸው ህጋዊ የሆኑ ቦታዎች ናቸው ማለት ነው። ይህ የምታዩት እንግዲህ እንጨቱ ያለበትን ይዞ ወደ ድቡ ወደ የቀኛቸው ማለት ነው። ከዚህ አካባቢ ላይ የምትመለከቱት ይህ ማለት ነው። የዚህ ዋጋ እንግዲህ ካሬው ሁለት መቶ ካሬ ነው ማለት ነው ዋጋው ደግሞ አንድ ነጥብ ስድስት ነው የሚባለው፣ አንድ ሚሊዮን ስድስት መቶ ሺህ ብር ነው የሚባለው። ስለዚህ ውድ ተመልካቾች በጣም አሪፍ የሆነ ቦታ ነው። እንግዲህ ቦታው እንደምትመለከቱት ይህ ነው። ዲቡን ይዞ ወደ ላይ እንጨት ውስጥ ካለበት ድረስ ማለት ነው። ካሬው ሁለት መቶ ነው፣ ዋጋው ደግሞ 1 ሚሊዮን ስድስት መቶ ሺህ ብር የሚባል ነው። ህጋዊ ነው። ይህንን ይመስላል። ይህን ቦታ መግዛት ለምትፈልጉ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ውድ ተመልካቾች ይህን ብቻ አይደለም፣ አሪፍ አሪፍ የሆኑ ቦታዎችን ዛሬ የማስቃኛችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እሺ ውድ ተመልካቾች፣ በቀጣይ የማሳያችሁ ቦታ ደግሞ ይህ ደልደላዋ ቦታ ነች ማለት ነው። ካሬው በነገራችን ላይ ሁሉም ብዙዎቹ የማሳያችሁ ሁለት መቶ ካሬ ናቸው ማለት ነው። የዚህም ዋጋ እንግዲህ ሁለት መቶ ካሬ ነው ይህም አንድ ነጥብ አምስት ከሀምሳ ነው የሚባለው፣ አንድ ሚሊዮን አምስት መቶ ሀምሳ ሺህ ብር የሚባል ነው። በጣም ህጋዊ ነው። ካርታና ፕላን ያላቸው ናቸው። ስለዚህ እነዚህም ቦታዎች መግዛት ለምትፈልጉ በተለይ ኮምቦልቻ አካባቢ ላይ በተደጋጋሚ በኮሜንትም አቅርበልን እያላቸው ተጠይቁ ነበር። እነዚህ ቦታዎች እንግዲህ አሪፍ አሪፍ ቦታዎች ናቸው። ካሪያቸውም ሁለት መቶ ካሬ ነው። መግዛት ለምትፈልጉ እንግዲህ በጣም በአሪፍ ዋጋ ነው። ኮሜንት ላይ በሚቀመጡ ስልክ ቁጥር ማናገር ትችላላችሁ። ሌሎችንም የማሳያችሁ ይሆናል። ቦታው እንግዲህ ደልዳላ ናት። የምትመለከቱት አሪፍ ነው ማለት ነው። ቦታው መግቢያ ላይ እንደነገርኳቸው ከዩኒቨርሲቲው አለፍ ብሎ ጨፌ መሰንድ የሚባል ሰፈር ላይ የሚገኝ የሆነ ቦታ ነው ማለት ነው። ስለዚህ እዛ አካባቢ ላይ እንግዲህ መግዛት ለምትፈልጉ መግዛት ትችላላችሁ ማለት ነው። ካሬውም ሁለት መቶ መሆኑ ለየት ያደርገዋል። ምክንያቱም ካሬያቸው ሰፋ ባለ ቁጥር አሪፍ ነው። የፈለጋችሁትን ነገር ለመስራትም ዘና ብላችሁ ትሰራላችሁ ማለት ነው። ሌላው ካሪያቸው ከዚህ ጨመር የሚያደርጉ ካሪዎች ስለማቀርብላቸው እዚህ ቪዲዮ ላይ ቪዲዮን እስከ ፍጻሜው ተመልከቱት። ዋጋዎቻቸውም የሚገርም የሆኑ ዋጋዎች ናቸው። ቦታዎቹም ደግሞ በጣም አሪፍ አሪፍ የሆኑ ቦታዎች ናቸው። ብዙ ድልድ ላይ የማያስፈልጋቸው የሆኑ ጽድት ያሉ ቦታዎች ናቸው ማለት ነው። ዋጋቸውም ደግሞ በጣም የተመጣጠነ የሆነ ዋጋ ነው ሀቂቀተም ማለት ነው። ምክንያቱም ቦታ ኮምቦልቻ ላይ በዚህ ደረጃ ማግኘት በጣም ጥሩ አጋጣሚ ነው ማለት ነው። በተለይ አሁን ላይ ለምትገዙ ቦታ አሁናዊ ሰዓቱ ቦታ የመግዛ ሰዓት ነው ማለት ነው። አሪፍ ነው። ዋጋዎቻቸው ከዚህ በላይ ትገምታላችሁ ብዬ ነው የማስበው። ስለዚህ አሁን ላይ እዚህ አካባቢ ላይ መግዛት ፍላጎት ላላችሁ መፍጠም ትችላላችሁ። እኒህም ቦታዎች መርጣችሁ መግዛት ትችላላችሁ ማለት ነው። በተለይ ውጭ ለምትኖሩ ደግሞ በቤተሰብ አማካኝነት መጥቶ በአካል ቦታዎችን ማየት ህጋዊነታቸውን በደንብ እዚሁ አጣርቶ ምናምን መግዛት ትችላላችሁ ሁሉም አስተማማኝ ስለሆኑ ማለት ነው። ሌላው ደግሞ ከዚህ ጋር አሁን ከምታወት ቤት ወርታቸው ወረድ ብሎ ዲቡ ላይ ማለት ነው ከዚህ ቀጥሎ የሚሰራ እዚህም ሁለት መቶ ካሬ የሆነ ቦታ ለምን የምትመለከቱት ትንሽ ዲብ ነገር ነች ያለችው። የተወሰነ ነገር ድልደላ ያስፈልገዋል። ካሬውም ሁለት መቶ ካሬ የሆነ ቦታ ነው። ሰፊ ነው በነገራችን ላይ መቶ ሃምሳ ካሬ መቶ ሰማንያ ካሬ ናቸው። ብዙ ጊዜ በተለይ ወደ ደሴ ስናሄድ እስከ መቶ ካሬ ነው ወደ ደሴ አካባቢ ላይ የምናገኘው። ከዚ አካባቢ ላይ ደግሞ ካሪያቸው በጣም ሰፊ ነው። ይህ ነው ቦታ ፍየቶች ያሉበትን ይዞ እንደዚህ ድቧ ጠቀስ ታደርጋለች። ካሬው ሁለት መቶ ካሬ ነው። ዋጋው አንድ ነጥብ አምስት ወይም አንድ ሚሊዮን አምስት መቶ ሺ ብር ማለት ነው። ፊት ለፊት የምታወት ሰውየ የሚሄድበት አካባቢ ላይ ትልቅ መንገድ አለ። ከዛ ላይ ሀያ ሜትር የሆነ ትልቅ መንገድ ና ያለው ስለዚህ ፕላኑ የለየለት የሆነ ቦታ ነው። እዚህ ጋር ስታዋቸው ምናልባት ህገወጥ ቦታ እንዳይመስላቸው ማለት ነው። ስለዚህ ይህም አንድ ነጥብ አምስት መግዛት ለምትፈልጉ ይህም የሚሸጥ የሆነ ቦታ ነው። ካሬውም ሁለት መቶ ካሬ ነው። ውድ ተመልካቾች እንግዲህ ሌሎችም የማሳያችሁ ነው የሚሆነው። አሁንም አብራችሁ ቆዩ። ቪዲዮውን ላይክ ሳታደርጉ የምትመለከቱ ካላችሁ ደግሞ ቪዲዮውን ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የዶ ምልክቷን በመጫን ቤተሰብ ሆኑ። ሁሌም በዚህ ቻናል ለእናንተ የሚጠቅሙ ቁም ነገር አዘል የሆኑ ቪዲዮዎችን የማቀርብላችሁ። ስለዚህ አይታችሁ ምንም የምትከስሮት የምትጎዱት ነገር የለም፣ ትጠቀሙበታላችሁ እንደው ማለት ነው። ስለዚህ ሰብስክራይብ አድርጉ ማለት ነው። አሁንም በቀጣይ እዚች አንድ ቦታለች ደግሞ ይህን ቦታ የምናይ ነው የሚሆነው ማለት ነው። እዚህ ጋር የምትመለከቱ ደግሞ ሁለት መቶ ካሬ የሚሆን ቦታ እዚህ ጋር ለማሳያቸው ላይ ማለት ነው። ዋጋቸው እንግዲህ ሁለት መቶ ካሬ የሆኑት ብዙዎቹ ተመሳሳይ ናቸው። ይህም አንድ ነጥብ አምስት ከሀምሳ የሚባል ነው ማለት ነው። አንድ ሚሊዮን አምስት መቶ ሀምሳ ሺ ብር ነው የሚባለው ቦታውም እንግዲህ እንደምትመለከቱት ነው ካሬው ይህም ሁለት መቶ ካሬ ነው ማለት ነው። እነዚህም ቦታዎች እንግዲህ መግዛት ለምትፈልጉ ማናገር መፍጠን ትችላላችሁ ማለት ነው። ሌሎችም ደግሞ የማሳያችሁ ነው የሚሆነው ሰፈሩንም ቀረብ እያልኩኝ በደንብ እያሳየኋችሁ ነው የምቆየው ማለት ነው። አሁንም በድጋሚ አብራችሁ ይቆዩ። ውድ ተመልካቾች እዚጋ ስንመጣ ደግሞ አምስት መቶ ካሬ አለ። በጣም ትልቅ የሆነ ቦታ ነው። እንግዲህ አንድ ብቻውን እንኳን መግዛት ባትችሉ ሁለት ሶስት ሆናችሁ መግዛት ትችላላችሁ። ካሬው አምስት መቶ ካሬ ነው። የዚህ ዋጋ ደግሞ ሰላሳ ሰባት ነው ወይም ሶስት ሚሊዮን ሰባት መቶ ሺህ ነው የሚባለው። ድርድር ይኖረዋል እንግዲህ ስትቀርቡ። ካሬው አምስት መቶ ካሬ ነው። እዚጋ አሁን የማሳያችሁ ማለት ነው። ውድ ተመልካቾች ሰፈሩም እንግዲህ እንደምታዩት ግንባታው ተጧጥፏል በደንብ ሞቅ ደመቅ እያለ ያለ ሰፈር ነው መብራቱም እንግዲህ ቀድሞ ገብቷል እዛህ አካባቢ ላይ ሰፈሩም የምትመለከቱትን ይመስላል በጣም የሚገርም ነው ማለት ነው አሪፍ አሪፍ ስራዎች እየተሰሩበት ያለ ሰፈር ነው ውድ ተመልካቾች እዚህ ግቢ ላይ ደግሞ አንድ ቆንጆ የሆነች ቦታ የማሳያችሁ ነው የሚሆነው። ሰፈሩም እንደምትመለከቱ ነው። ካሬውም ሁለት መቶ ካሬ የሆነ ቆንጆ ቦታ አሳያችኋለሁ። ሰፈሩ እንግዲህ እንደዚህ አድርጌ ሙሉ ውላ አሳያችሁ ብዬ ነው። በጣም አሪፍ ስራዎች እየተሰሩበት ያለ ነው። ስለዚህ እዛ አካባቢ ላይ ደግሞ ቶሎ የመንቀት እንትኑ ሰፊ ነው ማለት ነው። ስለዚህ መግዛት ፍላጎት ላላችሁ መግዛት አሁን ትችላላችሁ። በዚህ ሰዓት ላይ ማለት ነው። ከዚች ግቢ ላይ ደግሞ ገባ እንበልና አንዲት ቆንጆ ቦታ ላሳያችሁ ማለት ነው። ቦታዋ ይችነች ነች ማለት ነው። ደልዳላ የሆነች ቦታ ናት። እንደምትመለከቷት ካሬዋ ሁለት መቶ ካሬ ነው። የዚች ዋጋ እንግዲህ ትንሽ ወደ እንትኑ ግንባታ ግራቀኝ ነቃ ያለነው ተብሎ የዚች ዋጋ ሁለት ነጥብ አምስት ወይም ደግሞ ሁለት ሚሊዮን አምስት መቶ ሺህ ብር የምትባል ሁለት መቶ ካሬ ያለች ይችንን መግዛት ለምትፈልጉ አቅም ላላችሁ ማለት ነው ይችን ቦታ መግዛት ትችላላችሁ። ውድ ተመልካቾች ዛሬ እንግዲህ ቦታ ለምትገዙ በተለይ ኮምቦልቻ እና አካባቢዋ ላላችሁ ብዙ ቦታዎችን በሚገራርሙ ዋጋ አቅርቤላችኋለሁ መግዛት ለምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ለዛሬ ያስኮላችሁ ቪዲዮ እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ደረቻ ሰላማችሁ ይብዛልኝ። ወሰላሙ አሌይኩም ወረሕመቱላህ ወበረካቱ